ም ሙስሊም፣ ከልቡን ከልቡንያ የሹዱ ባዕዱሁ ባዕዳ ሙስሊም ለሙስሊም እንደምንድን ነው? እንደዚህ ግንብ ነው። አንዱ አንዱን ያጠናክራል። ፍልስጤን ላይ ያሉ ወንድሞቻችን፣ ገዛ ላይ ያሉ ወንድሞቻችን፣ ሙስሊም ወንድሞቻችን ዛሬ እኛን እየጠሩን ያሉት። አላህ ጋርም ነገ የቂያማ ቀን ፍልስጤን ለሆኑ ወንድሞቻችሁ? ከዛ ላይ ለሚያልቁ ለነዛ ጨቅላ ሕፃናቶች በወንብና መክረየ ስላቸው ላይ ለሚፈነዳባቸው ህፃናቶች፣ የት ደረሳችሁ፣ እናትና አባት አባትና ልጅ ሲለያዩ ያውላ እምባ ሲያነቡ የት ነበራችሁ? ብሎ ለማ ነገቂያ ማቀድ ይጠይቀናል። ጽናታቸው ብርታታቸው፣ ጀግንነታቸው ሊነገር አይችልም። እስቲ ነው እስካሁን አሁን ባለንበት ሰዓት ድረስ የሚገርመው ከዛ ላይ ሁለት ሚሊዮን ሰዎች ይኖራሉ። ከነዚህ ውስጥ ሁለት መቶ ሺዎች ሀፊዘን ቁርአኖች ናቸው። አሁንም የህግ ተቋማለት አለ እያሀፈሱ ነው። ቁርአን ነገርና ከተማ እንጨርሳለን ብለው ህልም አላቸው። ዱንያዊ ነገር አንድ ጻን ልጅ ተጠይቆ ሲነገር ልብ የሚያደማ ነገር፣ በጣም የሚሰማ ነገር፣ ወደፊት ስታድግ፣ ልክ ማንኛውም ህጻናት እንደሚጠየቅ፣ ወደፊት ስታድግ ምን መሆን ትመኛለህ ተብሎ ሲባል እኛ እናድጋለን ጋር ነው ይብሎ ነው ለጋዜጠኛው መልስ ይሰጠው። እኛ እኮ እንዳናድግ እኮ እያደረጉን ነው። ሁልጊዜ አሁን ተረኛ እኔ ነኝ አይደለውም እያለ ህፃን ልጅ የሚያስብበት ሁኔታ ላይ ነው ያሉት እነዚህ ልጆች። ዛሬ እኛ ረስተናቸዋል። ምግብ እያማረጥን እንበላለን። መኪና እየፈለ እያማረጥን እንበላለን። ልብስ እያማረጥን እንለብሳለን። እነዚህ ወንድሞቻችንን ግን ረስተናቸዋል። አላህ ግን አረሳቸው። ከእኛ መሀል ላይ ያረሳቸው ብዙ ሰዎች አሉ። ትናንትና አሜሪካንን አላህ እንደዛ እንኩትኩታን አውጥቶ በሰደድ እሳት እንዳጋያት ዛሬ ደግሞ ተረኛ አድርጎ እስራኤልን እያነደዳት፣ ሳምንትን ሳምንት ሊሞላው ነው። ድረሱልኝ አለም ላይ ድረሱልኝ እያለች፣ እኛ ደግሞ አላህ ይህንን ሰደድ እሳት የማይጠፋላት አላህ ያደርግላት። መጀመሪያም አልነበረ አሁን ማትኖር አላህ ያድርጋል። አሜን አሜን በሉ ከልባችን አሜን። እማትኖር አላህ ያድርጋል። አሜን ከምድር ገጽ አላህ ያጥፋት። አሜን በጣም የሚያጅባችሁ ነገር፣ በጣም የሚገርማችሁ ነገር እዚህ ኢትዮጵያ ላይ ተቀምጠው፣ እዚህ ኢትዮጵያ ላይ ተቀምጠው ሙስሊም ነኝ ባዮች ምን ለነሱ ያንገበግባቸዋል? እነሱ እኮ ለፖለቲካቸው ነው፣ ለፖለቲካቸው፣ ለሀገር ብለው ነው እነዚህ የሚለቁት ይላሉ። ይሄንን ምላሳቸውን ነገ አላህ እዚህ ያለ የሀገር ላይ ያሉ ነን ሙስሊም የሆኑ ክርስቲያን የሆኑ ወገኖች ደግሞ እናንተ ሙስሊሞች እዚህ ያላችሁ ሙስሊሞች እዚህ በተረጋጉ እዛ ሀገር ማሉ ላሉ ሰዎች ምን ይመለከታቸዋል? ያል ሁለት መልሳለን። አንደኛ እዛ ላይ የሚጠቁት ሙስሊሞች ብቻ አይደሉም ክርስቲያኖችም ጭምር ናቸው። እነዚህ አይሁዶች እኮ ናቸው። አይሁድ ደግሞ የክርስቲያንም የሙስሊምም ጠላት ናቸው። ሁለቱንም ነው እያጋዩ እያጠፉ ያሉት እኮ ምናልባት የሙስሊም ጠልነት የወዳጅ ምንድነው የጠላት የጠላት ወዳጅ ነው እንደሚባለው፣ እንደዛ አስበው ከሆነ ስተቱ እራሳቸው ላይ ነው። ዛሬ ዓለም ላይ እየተቃወሙ ያሉ ሰዎች፣ አውሮፓ ላይ እየተቃወሙ ያሉ ሰዎች አይታችኋቸዋል። ሱሪ የለበሱ ክርስቲያኖች እኮ ናቸው፣ ጸጉራቸውን ሊከፈት እኮ ናቸው፣ ዓለም ላይ ድምፃቸውን እያሰሙ ያሉት። ዛሬ እኛ ተኝተናል። ዛሬ እስራኤል የነፃነት ቀኗን ልታከብር በተዘጋጀችበት ሰዓት ላይ ኢትዮጵያዊ አዝማሪ አዱ ጠላት በዚህ ሰዓት እኮ ነው። ጠላትና ወዳጅ እንኮ በደምብ የምታውቀው አይደል? ታዋቂ ግን አዋቂ ያልሆነ ደደብ የሆነ አካል የነጻነት ቀን ላይ ለመሄድ ለመሄድና ከነሱ ጋር የነ ነጻነት ቀን በሙስሊሞች ደም በህፃናቶች ደም ለማንጎራጎር ገንዘቡን ዱንያውን አስቀድሞ ሊሄድ ነበር እሱንም አላህ አከሸበበት ገና አከሽፍባቸዋል። ኢንሻላህ የነፃነትን ቀን አላህ ለአንቺ ነፃነት አይደለም የሚገባሽ ብሎ ይህን የሰደድ እሳት ልጎባት አስራ ሁለት አውሮፕላን እሳት ማጥፊያ ልዩ አውሮፕላን ከጣሊያን መትንኳት ወላሂ፣ ማጥፋት አልቻሉ፣ የምድር ኃይኖችን ማጥፋት አልቻሉ፣ ከአቅሜ በላይ ነው ብሎ የእስራኤል መንግስት እያለ ነው። እያለመልም ነይ እኛ ደግሞ ጩኸታችን ማን ጋር ነው? አላህ ጋር ነው። የማን ይበልጣል? የአላህ ይበልጣል። ዱዓ የምታደርጉ ወንድሞች አላችሁ፣ ለይት ተነስታችሁ የምታለቅሱ ወንድሞች አላችሁ፣ በእነሱ ስም ሰደቃ የምታወቁ ወንድሞች አላችሁ። ይሄንን ነገር ቀጥሉበት። ወይ ወንድሞቻችን ጉዳይ ይመለከተናል። ወላሂ ዘንድሮ ያላለቀስን መቼ ማናለቅስ? ዘንድሮ ዱዓ ያላደረግን መቼ ማናደርግ? መቼም አናስታውሳቸውም። ነገ አላህ ይፈቻ አይደለም ዛሬም እንደ ሞራልም እንደ ሀገርም ወላሂ እንጠየቅበታለን። ያ በጣም የሞራል ውድቀት ያለብን ሰዎች ነን። ዱዓ ልናደርግ ይገባል። በዱዓችን በረታ ይገባል። አላህ እኔ ነኝ ኃያሉ እኔ ነኝ የበላዩ እኔ ነኝ ታላቁ ብሎ ይኸው የማይቋቋሙትን እሳት አምጥቶባቸዋል። ይሄን እሳት የማይቆምላቸው አላህ ያድርገው ያ አፋቸ እነዚህንም የሚያብሩ ከነሱ ጎን የሚቆሙ በገንዘብን በምንም የሚረዷቸውን አላህ ያስመድማቸው፣ አላህ ያስመድማቸው፣ ከምድረገጽ አላህ አጥፋቸው። ያ ረብል ዓለሚን እዛዎችን አላህ ይነስራቸው፣ የበላይ አላህ አድርጋቸው። ውጡ ብሎ ነበር ኮ በ ሰምታችኋላ የቀራችሁ እዛ ላይ የቀራችሁ ውጡ፣ ሙሉ በሙሉ እዛን አጠፋለሁና ውጡ፣ ልንግሯቸው ነበር። ወላሂ ከምድር ወደ ምድር አንሸጋገርም ከገዛ ወደ አላህ ነው የምንሸጋገረው፣ ብለው የወጡት እንኳን ተመልሰው ገብተዋል። አሁን እንደዚያ አይነት ጀግኖች ናቸው። ጀግንነታቸውን አላህ ይጨምርላቸው ያ ረበል ዓለሚን። እኛም እንደው እነሱን አይተን ጀግና ነን እንላለን እኮ፣ ወላሂ ለዲን የሆነ ነገር አደረግን እንላለን እኮ። ይሄ ፈተና ነው። በእነሱ ፈተና ውስጥ የእኛ ትንሹ ፈተና አለ። በእነሱ ትልቁ ፈተና ውስጥ የእኛ ትልቅ ፈተና አለ። አሁንም እንዳንረሳቸው አሁን የምናስታውሳቸው፣ በእነሱ ስም ሰደቃ እናዘጋጃለን። በየትኛውም አካባቢ የዛዎችን ባንዲራ፣ የፍልስጤምን ባንዲራ፣ የፍልስጤምን አርማ አደባባይ ላይ እናውለበልባለን። ኢንሻአላህ ኢንሻአላህ። ይህንን ደግሞ እንደምንም እንደ ሕገ መንግስትም እንደ ሞራልም እንደ ሰብአዊነትም የሚከለክል ምንም ነገር የለም። ወላሂ ምንም ነገር የለም። ማንም ሊከለክለን ሊያቆምን አይገባም። በሁሉም ማስታወስ ባለብን ነገር ሁላ ልንዘክራቸው ልናስታውሳቸው ይገባል። ኢንሻአላህ አላህ ይርዳቸው፣ አላህ ይርዳቸው፣ አላህ ይነስራቸው። ይሄ የደም መፍሰሳቸው የህይወት መጥፋት አላህ በቃቸው ይበላቸው፣ ያረበላለም አላህ ያቁምላቸው። በእኳ እንዳንረሳቸው። ሰላም አለይኩም።